ይበለኝ፣ ይበለኝ። እህ በገዛ መሌ ነው ወ ይበለኝ፣ አልቅበት ወይ ደግሞ ምን ሆንክ? በገዛ መሌ ነው፣ ይበለኝ። እምቡር እምቡር፣ እንዲህ ባያደርገኝ ኖሮ እና እርሶን ባላስቀይም ኖሮ ዛሬ የፈለግኩበት ብሄድ እርሶን አስፈቅጅ የጠብቁ ልኝ ነበር በገዛ መሌ ነው። አየ ጉርብትና አታበላሽ፣ አፍ እንዳመጣ አትናገር ምልህ ለዚህ ነው። ምን ላድርግ እማማ ወሬ፣ ልጅነት ይዞኝ እኮ ነው እንደሚያደርገኝ ልጅነት ነው። ልጅነት አልከኝ? ልጅ ወንክ እንዴ? አዎ ልጅነት። ምን ያስቃል እንዴ? ኧረ ተወኝ፣ ቅቤ እንዲው ያለ ፕሮግራም ያታስቀኝ እናቴ። ያለ ፕሮግራም ወጥ ልሙትለ። አሁን ዛሬ የቤቴ ስወጣ የመሳቅ ፕሮግራም አልነበረኝ። በፕሮግራም አደምስቀው ይኸው፣ አንተ እያሳቀኝ ነው። እና ለመሳቅ ፕሮግራም ካልነበሩት ለምን ነበር ፕሮግራም የያዙት? እኔ ዛሬ እናቴ ኮስተር ኮስተር ተር ብዬ መዋል ነበር የፈለኩት። እርሶ ይደላዎት ነው። ይብላይ ለኒ ይብላይ ለኒ ይበለኝ እንዴ! ለመሆኑ የት ልት ነው የሚጠብቅልኝ? አጣው ምትለው? እኔማ እንዲህ ስራ ነበረችኝ እቺ። እኮ ስራው ምንድን ነው? ያውማማ ማማ ያው እኔ ብዙ ነው። ጉዳይ መግደል ነው ዋናው። አሁን እንኳ ጉዳይ መግደል ነው። ጉዳይ መግደል ነው ያልከው? አዎ። ምን ነው ለመሆኑ ምን አይነት ጉዳይ ነው የምትገለው? ለምሳሌ ሽምግልና ሚሄድ፣ ቀበሌ ጉዳይ ያላቸው፣ የመብራት የውሀ ማስከፈል እኔ እከፍልላችኋለሁ፣ በቃ እንዲህና የመሳሰልት ወዘተረፈል ጉዳይ አስፈጻሚ ነኝ። እውነት ክን ነው ገበየው? እማማ ይሞቱ እንደው ከፊት ልጥፍ አድርገኝ መሬት ላይ ሂድ። እኔ እማማሙች ብሎ ሰው በስሜ ሲምልብኝ አልወድ። ምን አረኩ እናት አለ። በቃ እሺ ነው ባይሆን እንደሱ ይሻላል። አንተ የበላህ የጠጣው ብትሞት ይሻላል። እኔ ምን አረኩ እናት አለ። ለልጆች ልኑር ልጅነኝ ልጅ ነኝ እያሉ ነው እንደ እማማ። አቤት አሁን ተናግረሙታል እኮ መከረኛ። ብርሃኑን አደረሽ ልትል ነው አይደል? እና ሊክዱ ነው እንዴ? እንኳን ብርሃኑ አንተ ማልተካድክ እናት አለ። ሶስት ልክ ኑት። እሺ እና ምን አሉኝ? ምኑን ማለት የዚችን የጉሊት ነገር ነ አየሁ አይደል? ዙረ ዙረ ከኔ ራስ አትወርድ። ምን ላርግ? ቢመቸኝ እኮ ነው። ይሁንልህ እንግዲህ እንዲያማ ከሆነ እንግዲህ አደራውትን ይጠብቁልኝ። እማማ ስም አቅብየው፣ ታዲያች ውለታዬን ከልብ ላይ ጣፋት አደዳ። እርስዎ ደግሞ በትንሹም በትልቁም ውለታም እንዲከፈሉት ይፈልጋሉ። ዋ ብያለሁ፣ አንተ ሰው፣ ሀሳቤን ቀይሬ ኋላ ከጉዳይ እንዳትቀር። ረማማ ይቅር ይበሉኝ። በቃ ይቅር ይበሉ። ይቅር ተባባሉ ተብሎ የለ ማጣው፣ እስቲ ማጣው፣ ደግ እስቲ አራም እንኳን ኖርክልኝ እናት ዓለም ቅባቱ አስቻለው። እናት ዓለም ወደ ሀገሩ ሲመለስ አው ማን ያጫውተኝ ነበር። ይሄም ሰውዬ ይሄው መጥቶ ይሄም ቦታ ናብረ ተቀመጣልኩት። አንድ ቀን ይመጣል፣ አንድ ቀን ይቀራል። ጠፋ ደሞ አንተ ማት ኖር፣ ማን አፌን ያካፍተኝ ነበር። የመንደሩ ሰው እንደሆኑ ወዲያን ጠልጥሎ ነው የሚመጣ ያው፣ መተኛ

እንዴት እንደሆነ ማለት ነው። እነው እናቴ አታሳፍረኝ እንጂ እስኪ ያረገዋለሁ ብዬ የት ነው የሚሄድ። እማምዬ ፒስ ነው። አንዳች ነገር ፒስ ያድርግህና፣ ይህን ቢስ ምትለውን ነገር ተወኛል አልኩህም እንዴ። ኧረ ደግሞ መንሼ ነው። እማምዬ እንግሊዝኛ ትችያለህ እንዴ? ቢሆንም እኔ እች ሰላምታ አትመቸኝም። ታዲያ መንሼ ይሁንሉት፣ ጉድ ሞርኒንግ ምናምን ነው እንጂ የምን ፒስ ነው አስር ጊዜ? እሺ ሁንሎተ ማምዬ። ግን ምን እሺ ነው? አረግ እያረጋው የት ሄዶ ነው? እኔ የምል ሳሚዬ እንዲሁ አንድም እጠይቅ ነገር አለ። ምን እሺ ነው ማምዬ? እንዲሁ ይሄ ጉዳይ መግደል የሚባለው ስራ ምንድን ነው ሳሚዬ? ማን ነው ደግሞ ይህንን ነገር የተውኩት? እሱ ሚስጥር ነው። እንግዲህ እንደዛ ከሆነ መልሱ ሚስጥር ነው የሚሆነው ማለት ነው። ተው አንተ ልጅ ተው፣ ከትልቅ ሰው ጋር እኩል አትመላለስ፣ ተው። መላ አድርግ ማምዬ። እርሶ ሚስጥር አደረኩት፣ እኔ ሚስጥር አደረኩት፣ አለቀ በቃ። እኔማ ይሄ አራጋው እኮ አንዲት ምገላት ጉዳይ አለች ሲል እችን ነገር እኔ ለሞክራት እንዴ ብዬ እኮ ነው። አረ በቃ ፍቱ ማምዬ፣ ለእርሶ የሚሆን ነገር አይደለም። ለምን ደበቃ? ምክንያቱም አንዳንድ ነገሮች መዋሸት፣ ማጭበርበር፣ ማምታታት ምናምን ስለሚፈልጉ ነው ማምዬ። እውነት ክና እኔ ልጅ። አረ ማምዬ፣ እኔ ሰፍቻል ቀደመ። እውነቴን ነው እንዴ? እና አራጋው ሊያምታታ ነው እንዴ? ሄደው ግን በቃ ማሚዬ በእርግጠኝነት ጉዳይ መግደል ካሎት ሊነግሮት ያልፈለገው አንድ ነገር አለ ማለት ነው። ወይ ለምንድን ነው ታዲያ ሊነግረኝ ያልፈለገው? ምናልባት በስራው አፍሮበት ይሆናል። ምን በስራ ይታፈራል እንዴ? ያው በአንዳንዱ ነገር እየ ተባባሰ መጣ። የምርህን ነው በቃ ማሚዬ፣ ባይሆንን ይልቆስቁሰው። ረዲያ እንዴው ግራ የሆንክ ልጅ፣ ምን ነው ደግሞ የምትቆሰቁሰው? መነሼ ነው የምታዘጉኝ? ማምዬ፣ እሳቱን ልበሉት። እንደ የምን እሳት ነው ደግሞ? ኧረ ማምዬ፣ መነሼ ነው የአራዳ ልጅ አልነበርሽ? እንደ በቃ ልቆስቁሰው ማለት ልሂድ ማለት እኮ ነው። በልሂድ እናቴ። ወይ ዘመን ባይንግዲህ፣ ማምዬ ይመችሽ። እንዶታለን ወይ ዘመን እቴ። እንዲያው እኮ የሚገርም ነገር ነው። እንዲያው እዚህ ቁጭ ማለቴ እኮ ስንት ነገር አሰማኝ። ልቆስቁሰው አለ መቆስቆስ መሄድ ሆነ። ድሮኛ እሳቱን ቆስቁሹ ቆስቁሹ ቆስቁሹ እንባባል ነበር። አያይዡ ነው ገና ጆሮዬ ብዙ ይሰማል እኮ ወይኩች። ልቆስቁሰው እኔ የምለዋለሁ። ልቆስቁሰው ነው የምለው ሪያራገው

ን ምን የተረገም ከሆነ ግን፣ ቆይ ለምንድን ነው እንደዚህ ደሞ ያልካቸው? እና ከዛ ውጭ ተርጉማለ እኔ እናንተን ቀን ያገናኛል። አንድ ቀን ፈጣሪ እጄ ላይ ጣለ። መቼም ስንት ጥሎሃል፣ ድጋሚ እኔ ላይ ጣለ። አረመነሼ ነው መዘተው እሱ አንድ ቀን እንዴት እንደናፈቀኝ አንተ፣ ወባ ወባ፣ አረመነሼ ነው። አንተ ደግሞ ምንድነው የፊሊቲ ፋብሪካ ዘበኛ ነበርክ። እሱን አሳያለሁ። እሺ

ሁነ ምነግሮት ገሌ የመጣውን ስራ ነው። እሱ ሚስጥር ነው አልኮት ኮማማ ውል እኔም የአላማሪ ሚስጥር መሆኑ ነው። እና ሚስጥር መሆኑ እርሱ ምን ጎዳዎት? ስተዲህን ጉልት የጠበቅኩት እኔ አይደለሁም እንዴ? የሆነ እንደሆነስ እንዲህ ሰርተ የመጣው ስራ ወንጀል ከሆነ ኮን ኮ ለወንጀሉ ተባባሪ ሆንኩ ማለት ነው። አያስቡ፣ የሰራሁት ስራ ወንጀል አይደለም። ወንጀል ካልሆነ ተናገራ በቃ። ወንጀል አለመሆኑን ካወቁ እኮ ይበቃዎታል። ሌላም ወሬ መደራር ምን ያደርጋል? ማማ ጥሩ እኔ ትርንጎ ማን እንደሆንኩ ባላሳየ ሙቻለሁ። ቆይ አሁን ሆሎቱን እንዲቁርጥርጥ ያደረጉት ወሬው ለምን ለእኔ ሚስጥር አልሆነም ብለው ነው? እንዴት ይሆናል? እኔ እኮ በዚህ ሰፈር እኮ የታፈርኩ የተከበርኩ ነባር ኗሪ ነኝ። ለነባሪ ኗሪ ደግሞ የማይነገሩ አዳዲስ ሚስጥሮች ይኖራሉ። ለዛ ነው። ጥሩ እንግዲህ አውስ ፖሊስ መጥቶ ሲይዝ አንዷ ምስክር ምንም ችግር የለውም። ይመስገን ዳስቱ እየመነሽ ነው። ምን ሆነሽ ነው? አቶ አራጋው ቅባቱ ነው መረቁ እያለ ምን ደህንነት አለ? መረቅ ያስጠጣውና አፓፓፓፓ ፋንጅ ወራዳ ይሉታል ይሄ ነው። ቆይ መነሽ ምን አድርጎሽ ነው? እንጨት እፈልጣለሁ ብሎኝ አምኜው ጥዬው በሄድ ለኮፍ ለኮፍ አድርጎ ጥሎት አይሄድ መሰለህ። ላካ ፊክስ አረጋታለሁ ያላት የሚገላት ጉዳይ እቺ ነች። አረፍ አንተ ደግሞ ምንድነው የምትቀባጥረው? አይ ወደዚህ ነው እና አሁን ወዴት እየቆሽው? ይኸው እዛው ያለበት ሄጄ ልክ ልኩ ነው የምነግረው። እኔ አስቱ ማስቲካ ማን እንደሆንኩ አላወቀኝም። እሱማ ግድ ነው የሰው ማንነትን ማወቅ አለበት። አስቱ ማስቲካን እንዴት እንደዚህ ያደርጋል አይገርምም? ምንም ሳሚ የሱ ጉድማ እኮ ተነግሮ አያልቅም። ደማነሽ ነው። ሌላም የሰራው ፋውል አለ እንዴ? እኔ አስቶ ማስቲካም አለቀውም። እዛው ማማ ፊት ነው ጉዱን ማውጣለት። አለቀው ማው አራጋው ቅባቱ ተበሳናቱ ይሉታል። አሁን ነው እንግዲህ አስቶ ይሄ ማንታ ማንታ መላሷ ስታወርድበት መናባቱ እንደሚወጣው ይሰሙኛል። ማማ እስቲ እንደው ይፍረዱ። አሁን እንደዚህ ይደረጋል? እንደዚህ ይደረጋሉ ወይ? ምንድነው? እንጂ የሰራው ስራ እሱ ያውቀዋል። በቃ ስራ ያልሽኝ ሰርቼ ነው የመጣሁት። ጉዳዩን ፈጽማልሽ? ፈጽምኩኝ አለቀ። እስቲ አንተ ዝም በል። ለምንድን ነው ዝም ምለው ያለ ስሜ እኮ ስሜን ልጅ ያጠፋሽ ነው መጣ። ውት ያለሽ ድንቄ እንዴ? የትኛው ስም ነው ስም የምትለው? አራገበውም ቅባቱም እኮ የተባለው ብርቅዬና ድንቅዬ ስም ስለሆነ ነው። አልቀረብህም አሁን የምትጠየቀው መልስ። እንጨቱን በትክክል ፈልጠዋል? አልፈለጥከውም? እኔማ የምችለውን ያህል ለመፍለጥ ሞክሬ ነበር ታዲያ ለምን አልጨረስከውም ወድጄ እኮ አይደለም ታዲያ የሆንከውን ተናገረ እንደውም እማማ የክፉ ሰው መፍለጫ እራሱ ክፉ ነው ክፉ ወይ ምን ማን ነው ክፉ አንተ እስቲ አስቱዬ ደግሞ አንቺ ዝም በይ እስቲ እንዴት አርጌ ዝም ልብል ማማ እየሰሙት አይደለም አንቺ ክፉ ሲለኝ እኔ ክፉ ነኝ እኔ አስቱ ማስቲካ ክፉ ነኝ ወይ እንግዲህ ማማ ምን ላክ መፍለጫው ጠማማ ነው ቀጣልኩ ብዬ ወደዚህ ደሞ ቀጥ ላደረገው ስል ደግሞ የሚፈለጠው ጠማማ ነው እንዴ ምን ላድርግ እንዴ ስማ ካቃተህ አቃተኝ ብለህ ትተዋለህ እንጂ፣ እስከ ዛሬ ክፉ በጎ ተናግሮኝ የማያውቀው መጥረቢያ አይንማ፣ እንደዚያ አትናገረው። ከአንቺ የበለጠ የእቃሙ መጣም ምእኮ የማያውቀው እኔ ነኝ። እኔ አይደል እንዲ እንዲሁን ስለ ወደዚህ የሚፈናጠርብኝ አንዴ፣ ስል ጌጤነ እየመታኝ ስንት ስቃይ ኮ ያየሁት እኔ ነኝ። አንቺማ ታውቂዋለሽ። እስቲ አንተ ደግሞ ዝም በል። ምን ነው አንተ ከኛ ብሰቅ ቁጭ አልክትሰ ምን ላድርግ ማማ። አሁን ገንዘቤን መልስ። ገንዘቤን መልስም። አልመልስም እንዴ ስራውን በአግባብ ካልሰራማ፣ ብሩ መልስላት እንጂ መመለስ አለብ። ስራውን ማሰርቻለሁ። ሞኝ ንፈልግ? እኔ አጀቡሽ እንዳልመስል ገንዘቤን ተበልቼ የምቀር አጀቡሽ። እንደሞ ምን አርጓት ነው? ወይማማ ይሄንን አልሰሙም እንዴ? ወይ እኔ ጥርንጎ! እንዲ ጥቂት ቀን ህዝሽ ጉልት ዘወር ብል እንደው ይሄ ሁሉ ነገር ያምልጠኝ ወይ ጉድ! አጀቡሽ ስራ ቢበዛባት፣ ና ይሄንን የጠላ መጥመቂያ ጠብልኝ ብትለው ምን ቢላት፣ ምን ቢያደርግ ጥሩ ነው? ምን አደረገ? ማሰሮውን ገላውን አጥባ ሄድ። ምስሉት ምን እሱን ማሰሮ ያሳየኝን አበሳማ ቀውን እኔ ነኝ አልክበት። እስቲ በልተናገር ምን አደረግ። ውስጡን ላጠብ ውሀ ጨምሬ እጄን ባስገባ ምን ቢሆን ጥሩ ነው? ምን ሆነ? ማሰሮ ውስጥ የሆነ መንፈስ አለ መሰለኝ። እንደው እጄን ገና እንዳስገባው በአፌ ወደ ውስጥ አልከተተኝ። አቤት አቤት! ከዛስ? ከዛማ የሰፈር ሰው ተሰብስቦ ቂጤን እንደቢኖ አንድ የሴመቱ ብቻ ውልቅ ቅብዬ ወደ ላይ አቤት፣ አበራረር እናት! ራሴን አለቆ መሬት ላይ ዘፍ። ወይ አንተ በሄድክበት ቦታ ሁሉ የሚገጥም እቃ አመለኛ ነው ማለት ነው እማማ። እንግዲህ ባለቤቱ ጠማማ ከሆነ እቃውም ጠማማ ነው። ተደጋግፎ እንኳ መቆም አይችሉም። ይሄም ከተንሸራተተ፣ ይሄም እንዲላል። እንዴት ነው የሚጣመሙት? ሁለት ጠማሞች። አሁን አደብህን ግዛና ገንዘቤን ብቻ ስጠኝ በቃ። አልሰጥም። መልስላት እኮ ነው የምልህ ምን ሆነሃል? እሺ የሰራሁትስ ባይሆን አስትዬ እሱ እንግዲህ ያው ሰርቼ ለወጣለው ብሎ መከራ እየበላ ነው። እንዲሁ የሰራበትን ባይሆን ቀንሰሽ ስጩ። እሺ ይሁን የሰራህበትን ቀንሰ ስጠኝ። እንዲሁ ምን አይነት እዳ መግባት ነው ሰዎች። እኔ ምለው ቅቤ፣ እንጨት ለመፍለጥ እየሄድክ ነው? ጉዳይ ልገል ብላ ያሽ ሞለ ሞልከው። ታዲያ እንጨት ልፈልጥ ነው ለበሎት ምን ችግር አለው? ችግሩማ ክብሩ ነው መከባበሩ ነው። እንዴት እማማ፣ ምን እያሉ ነው? እንጨት እፈልጣለሁ፣ ብቅል ወቅጣለሁ፣ ጌሾ እወቅጣለሁ ብል ማን ነው ስራዬን ከስራ ቁጥሩ የሚያከብረኝ? እውነት ነው እንደው እዚህ ላይ ሰውነት አለ። እንደውም አንተ ፈላጭ፣ አንተ ብቅል አውራጭ፣ አንተ ጌሾ ቃጭ እያሉ እኮ ነው እንደው ከብሪያን ዘጭ እያሮጉ መሬት የሚፈጠፍጡት። ስለዚህ ጉዳይ መግደል ብዬ ስሙን የቀየርኩት ወድጃ አይደለም ነው የምትለኝ? አዎ በደንብ እንጂ እኛ ስንሰራ የሚያበረታታ ነው፣ ወይም አይዟችሁ፣ ከጎናችሁ ነው፣ በርቱ የሚልኩ ከአጠገባችን የለም። ዝም ብሎ ብቻዬን የመንደር ቡና እየቃረሙ ሰው መቦጨቅ፣ በቃ እንደ ፖፖቴል በቃ ሰው መንፋት እኮ ነው የቀራቸው አሁን እኮ ወዲያውማ በቃ ታይ ሰፈሩ ሁሉ እኮ ነው እንደው መድኃኔ ዓለም ከዚህ ነገር ከዚህ ካዙሪት መቼ እንደሚገላግለን እኔ፣ እሱ ነው ንፍቅ